እነዚህ ናቸው ኮ ሄደ የምትሰማቸው። ኦርቶዶክስ ነበርኩኝ፣ ቄስ ነበርኩ ኦርቶዶክስ ውስጥ ይላል። እዛ ኦርቶዶክስ ውስጥ ሆኖ እኮ የለም እኮ። እሱ ባህር ውስጥ ያለ ድንጋይ እኮ ነው። አይ ውሃ፣ ባህር ውስጥ ያለ ድንጋይ ውሃ ይነካው ድንጋይ ነው። ልቡ ድንጋይ ነው። አይምሮ ፈርዖን ነው እሱ። የለም የእግዚአብሔር ተአምራት እየተ በኦርቶዶክስ ውስጥ ጸበሉ ብትለው፣ ተአምራቱ ብትለው ያላቋረጠ ነው እሱ። ግን አይገባውም። ያቺ ኃጢአቱ ተከምራበታለች። ሁለት ምኞት አለች። ስለዚህ ወጥቶ ይሄዳል። ዲያቆን ነበርኩ ይላል። ቆይ የሚገርመው ግን ምንድነው ታውቃላችሁ? ቄስ ነበርኩ፣ ዲያቆን ነው ሆና ለምን ጳጳስ አትሆንም እንዴ? የፈለገው ለምን አትሆንም? ሴጣን እኮ ሊቀ መላእክት ነበር። አልገባህም እንዴ አባትህ እኮ ሊቀ መላእክት ነበር። ሊቀ መላእክት ወደቀ፣ ወደቅ አንተም እውነትን ተቀማ። ከዛ በኋላ ያ ቅድም ያልነው ባህሪ ይገለጻል። ባለፈው ያየነው ትምህርት አይታችኋል። ምን አይነት ባህሪ እንደሚኖር፣ መከራከር፣ መጨቃጨቅ፣ መዋጋት በቃ የቃሉ ጊያ የሚያስደስተው በቃ እሱ ይሆናል። የአጋንንት ማደሪያ ይሆናል። ተምረው ተምረው እውነትን ለማወቅ የማይችሉ ሰዎች እነዚህ ናቸው። ተመልከቱ። የመጨረሻው ደግሞ ሞኞች ሴቶች ይላል። ሴቶችን ለብቻ ደግሞ ያመጣቸው ለምን እንደሆነ ባላውቅም ቅዱስ ጳውሎስ ብቻ አንዳንዶች በዚህ የሚሰለቡ አሉ። እንግዲህ ከሔዋን ጋራም ማገናኝቶት ከሆነ ምክንያቱም ሁላችንም የሔዋን ልጆች ነን፣ ከሔዋን የተወለድን ሞኞች ሴቶች አሉ እንደ ሔዋን ሞኝ። ብል ሴቶች ግን አሉ፣ እነዚህ ብል ሴቶችማ የተባረኩ ናቸው። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ብሎ ምሳሌ 31 ቁጥር 29 ላይ ያለ ቃል አለ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ከሁሉ ትበልጫለሽ አላት እመቤታችንን። ከሴት የተወለደ አንድ ያ ልጁ ላኩ ይላል ገላቴ አራት አራት። ሴት እኮ ነች እመቤታችን ቅድስት ሴት። የተባረኩ ሴቶችም አሉ እነ ሳራ እነ ርብቃ አሉ፣ እነ ራሔል እነ ሊያም አሉ። የተባረኩ ሴቶች ናቸው። እነክርስቶስ እና ክርስቶስ ሰመራ፣ እነ ቅድስት አርሴማ፣ እነ መግደላዊት ማርያም፣ እነ ዮሳናት ማርያም። እነሶሎሜ አሉ እኮ፣ እነ ዮዲት፣ እነ ዲቦራ፣ እነ አስቴር አሉ እኮ፣ የተባረኩ እነ ህልዳና፣ እረ በጣም ብዙ ሴቶች አሉ። እነዚህ ግን ሞኞች፣ ይሄ በቃ ዝም ብሎ ሞኞች የሚላቸው ምን አይነት መሰላችሁ? በትንሽ ነገር የሚታለሉ ሴቶች፣ በዚህ ይታለላሉ። ብዙ ጊዜ የምታዩዋቸው ለዚህ ነው፣ ንብረቴን እንዲህ አድርጎብኝ ገንዘቤ እንደዚህ ወስዶብኝ እንደዚህ አድርጎብኝ ከሌ የሚባለው እንዲያሉ የምትሰሟቸው ነገሮች ሁሉ ከዚህ የተነሱ ናቸው። ከነዚህ ራቁ። እነዚህ ወደ ቤት ሾልከው እየገቡ የሚሰልቧቸው እንዲ አይነት ሰዎች ነው። ስለዚህ እያኔስ እና እያንበሬስ ሙሴ እንደተቃወሙት እነዚሁ ደግሞ እንዲሁ አይምሯቸው የጠፋባቸው ሆነው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። የመጀመሪያ ትምህርታችን እውነትን የተቀሙ ስንል እውነትን መቀማት ብቻ ሳይሆን እውነትን ይቃወማሉ። ወደ ምንፍቅና የሚሄዱ ሰዎች ባህሪያቸው ይሄ ነው። አጽናኝ ብሎ መጸለይ፣ በእምነት አጽናኝ ብሎ መማፀን፣ በእምነቴ ተክለህ አኑረኝ ብሎ መለመን የሰዎች ሁሉ ድርሻ ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። በተዋህዶ እምነታችን ያጽናል። ምን አያችሁ ዛሬስ? ምን ተመለከታችሁ ዛሬስ? በዚህ የተነጋገርነው ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር አንድ ጀምሮ ተመልክተን ትኩረት የሰጠነው ግን 6፣ 7፣ 8፣ 9 ላይ ነው ምን አይነት ባህሪ እንዳላቸው ኦርቶዶክሳውያን መልእክታችሁን ልታደርሱ ትችላላችሁ። በሌላ እምነት ያላችሁም ልትመረምሩ ይገባችኋል። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር ይሁን። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ቀጣዩ ከዚህ የሚቀጥለው ክፍል አለ፣ ተከታታይ ነው ብያችኋለሁ። ቀጥሎ የምንመለከተው ደግሞ የእግዚአብሔር ቃል የሚነግረን አንድ ሀይለ ቃል አለ። አፋቸውን መዝጋት ይገባል፣ ይላል። ሰማችሁ? አፋቸውን መዝጋት ይገባል። ቀጣዩ ላይ ደግሞ የምናየው እሱ ይሆናል። ይህን ትምህርት ለሌሎች ሁሉ እንዲዳረስ ተምራችሁም በቃላችሁ በልባችሁ ይዛችሁ ለሰው መመስከር፣ ሁለተኛ በዚህ በቴክኖሎጂው መንገድ ደግሞ ለሰው ልጆች ሁሉ ማድረስን እንዳትዘነጉ። እስከዛው ሰላሙ